እስቲል ጠይቃቸው። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ፣ ካንተ ውሻና ከኔ ውሻ የት ይሻላል? አንተ ውሻ ስትባሉ ደስ ይላቸዋል። የኔ ውሻ ስትባሉ ትሽኮረመማላቸዋል፣ ትቅለሰለሳላቸው። ግን ሁለቱም እኮ ውሻ ነው። ውሻ ነው የተባለ ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርገዋል። ዓለም ልሞ መገሰጽ ማለት ነው አንተ ትልቅ ሰው አይደለህ እንዴ የተማርክ አይደለህ እንዴ እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ ዙሪያው ገደል የሚሆንብን ጊዜ አለ ሁሉም የሚጨልምብን ጊዜ አለ ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም እስመጽልመት እንይ ይጸልም በሃቤከ ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው። በሃይማኖታችሁ አትፈሩ። በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት፣ የመጀመሪያው ስቴጅ ላይ ነው ያላችሁት። ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለመሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍራውን እኛ በእሱ ልናፍር ነው። እንዷናፍ ሆነ በርሚል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማህበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ ሁለትና ሶስት ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃግብር አዘጋጅቷል። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። በዚህ ርዕስ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን ለነቢያት፣ ለአባቶቻችን፣ ለሐዋርያት፣ ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እሺ፣ እግዚአብሔር እንዲያስተምረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ ምንድን ነው? የኒቆዲሞስ ክርስትና በሚል ርዕስ እንማራለን። በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። እንግዲህ አሁን ያነበብነው የወንጌል ክፍል እዚህ ጉባኤ ላይ ያላችሁ ሁላችሁም በሕይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ። ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተ ክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ ነው እና ትዝ ይላችሁ? ምንም እንደው አሁን ስታስታውሱ፣ በእርግጥ ጡት እየጠባችሁ የዛኔ ቢዚ ነበራችሁ። ግን ክርስትና ስንነሳ ህፃንም ሆነን ቢሆን ስጋችን ህፃን ቢሆን ነፍሳችን ህፃን አይደለችም፣ አይደለም። ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅድስት ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነውን የወንጌል ክፍል በማንበብ ነው እና ኒቆዲሞስ በእኛ ክርስቲያና ህይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው ድምፅ ነው፣ የመጀመሪያ ስም ነው። እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ ሶስት ላይ ነው፣ ለመጀመሪያ ጊዜ ስሙን የምናገኘው ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘውም። ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው የዮሐንስ ወንጌል ምዕራፍ ሶስት ኒቆዲሞስ አለቅነቱ ስለ ሶስት ነገሮች ነው። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለ ሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ፣ ትልቅ ሹመት ደግሞ ነበረው፤ የአይሁድ ሸንጎ የምክር ቤት አባል ነበረ። ሶስተኛ፣ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው። አንደኛ ሁለተኛ ትምህርቱ ሶስተኛ ሀብቱ አለቃ ያሰኘው፣ በጣም ትልቅ ከፍ ያለ ሰው ነበር። ከኔ ጋር ናችሁ? እነዚህ ሶስት ነገሮች ብዙ ጊዜ አብረው አይሆኑም አደለም። ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል፣ ግን እውቀት አይኖራቸው። እውቀት ያላቸው ሰዎች ደግሞ ሀብት አይኖራቸውም። አይደለም ብዙ ጊዜ አይገጥምም፣ አብረው አይሄዱም። ኒቆዲሞስ ግን ሶስቱን ነገሮች አስተባብሮ ያዘ። ትልቅ ሹም ነበረ። በሌሊት ወደ ኢየሱስ ሄደ ይላል በሌሊት ወደ ኢየሱስ ሄደ። በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት ሌሊት የት ነው የሚሄዱት? ባለጸጋ ነው። ባለጸጎች፣ ሀብት ያላቸው ሰዎች የት ነው የሚሄዱት? ሌሊት የት ነው የሚያሳልፉት? ወደ ጭፈራ ቤት ነው፣ ወደ መጠጥ ቤት ነው፣ ወደ ስካር ነው፣ ወደ ኃጢአት ነው። የተማሩ ሰዎች፣ እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አይደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበር ይላል። የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋሃ ሌሊት የሚያውቅ የሌሊቱን ግርማ ግርማ ሌሊቱን ጸባ፣ አጋንንቱን፣ ድምፅ አራዊቱን ሳይፈራ በሌሊት ወደ ክርስቶስ ይገሰግስ ነበር። ወደ እሱ የምንገሰግስበትን ኃይል ያድለን አምላካችን። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር። ይሄ ትጋቱን ያሳያል። ለኛ ደግሞ የሚሰጠን ትምህርት ምንድን ነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በሕይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራቀኙ የሚጠፋብህ ጭልም የሚልብሳን ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመት እንይጸልም ባህቤከ ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው እና ኒቆዲሞስ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደ እሱ እንድንቀርብ አምላካችን ይርዳን። ቀረበና ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም ስለዚህ ከእግዚአብሔር ተልከህ እንደመጣ እናውቃለን አለው። ተመልከቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ሁለት ላይ ከዚያ በፊት ተአምር ሲሰራ ነበረ። በቃና ዘገሊላ ውሃውን ወይን አድርጎ ነበረ። ከዚያም በጌርጌሴኖን ወርዶ ተአምር አድርጓል። ይህን ተአምር ሰምቷል። ኒቆዲሞስ ምን አለው? መምህር ሆይ አለው። የመጀመሪያው ንግግር መምህር ሆይ ነው። እሱ መምህር ነኝ ብሎ አልተኮፈሰም። ክርስቶስ ከናዝሬት ነው የመጣው ብሎ አልናቀው። መምህር ሆይ አለው። ከዛስ እግዚአብሔር ካንተ ጋር እንደሆነ አንተ ምታደርገውን ታምራት እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከ እንደመጣ እናውቃለን አለ። ራሱን ብቻ አይደለም የወከለው፣ ሌሎች አይሁድ ሹማምንትም እንደኔ አንተ በርግጥ ከእግዚአብሔር ተልከ እንደመጣ እናውቃለን ብሎ ለክርስቶስ መሰከረ። ጌታችን ምን ብሎ መለሰለት? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። በጣም ይገርማች፣ ጥያቄውና መልሱን ተመልከቱ። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት መምህር ሆይ አንተ የምትሰራውን እግዚአብሔር ከረዳው በቀር እኮ ማንም አይሰራውም፣ አንተ ኮ ከእግዚአብሔር የተላክ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አይደለም የምትድነው አለው። እኔን በማመስገን አይደለም የምትድነው፣ ሰው ዳግመኛ ከዋህ፣ ማን ነው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። አለው። በጣም ይገርማል። ካልተጠመቀ በቀር ማለት ነው። በኋላ ትርጉም ይህንን ሲለው ኒቆዲሞስ በጣም ገረመው። ምን ማለቱ ነው? ከዛ ጠየቀ። ይህ እንዴት ሊሆን ይችላል? ሰው ዳግመኛ ወደ እናቱ ማኅፀን ገብቶ ተመልሶ ሊወለድ ይችላልን? ብሎ ጠየቀ። ክርስቶስ መለሰለት፣ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ከምንና ከምን ከውሃና ከመንፈስ አለ። ምን ማለት ነው? ከውሃና ከመንፈስ ምስጢረ ጥምቀትን ነው የሚያሳየው። አባቶቻችን ክርስትና ሲያነሱን በሚጸልዩ ጸሎት ለመጠመቅ የተዘጋጀ ውሃ ወደ ማየገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል። ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆን ነው። ስለዚህ ጸሎት ተደርጎበት ውሃው ወደ ማየገቦ ይቀየራል። ውሃና መንፈስ ናቸው ለእኛ መወለድ ምክንያት የሆኑት። ሰው ከውሃና ከመንፈስ አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ። እንደ ባልና እንደ ሚስት አንድ ልጅ ሲወለድ ከአባቱ አብራክ ከናቱ ማህፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ እንደ ማህፀን ደግሞ ዮርዳኖስን አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለ ሀብት ነው ብያቸዋል። ወደ ጌታ ሲመጣ ግን ባለ ሀብት መሆኑ ቀረና ገና አልተወለድክም አለው ክርስቶስ። ገና ልትወለድ ያስፈልግሃል አለው። አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለ ገንዘብ ነኝ ብትል፣ ክርስቶስ ፊት ግን ስትመጣ ምንም ነህ። በዛ ላይ ኒቆዲሞስ በሌሊት የመጣው ዝም ብሎ ለመማር ብቻ አይደለም። በዛን ጊዜ ከክርስቶስ ተማሪ ሆኖ የታየ ሰው ሕይወቱ ላይ አደጋ ይጣልበት ነበር። በተለይ የሸንጎ አባል ከሆነ የምክር ቤት አባል ከሆነ ከምክር ቤት ሊባረር ይችላል። ስለዚህ ሌሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው። የክርስቶስ ተማሪ ሆኖ መታየት አልፈለገም ነበር። ተመልከቱ፣ ይፈራ ነበረ። ሁለተኛ ገና እስካሁን አልተማረም እንዴ? ከጌታ እግር ስር ቁጭ ብሎ ይማራል። ከ30 ዓመት ጎልማሳ ከክርስቶስ እንዴት ይማራል? ስንት ነገር ያውቃል ብለን ስንገምት ብለው እንዳይንቁት ተከብሮ ያደርጋል። ደንቆሮ ይላሉ አባቶቻችን። ሰው ሲከበር እኮ ይደነቁራል። ትምህርት መማራ ያምሮ። በዚህ ምክንያት ኒቆዲሞስ በሌሊት መጣ እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልማል። ይህን ጊዜ ኒቆዲሞስ ምን አለመሰላችሁ ይህ እንዴት ሊሆን ይችላል? ኒቆዲሞስ ስንት ጥያቄ ጠየቀ? ሁለት ጥያቄ ጠየቀ። መጀመሪያ እንዴት ሰው ወደ እናቱ ማጸን ሊመለስ ይችላል? ለሱ መለሰለት፣ እኔ ወደ እናት ማጸን ተመለስ አላልኩህም፣ ከውሃና ከመንፈስ ነው የምትወለደው አለው። ሁለተኛ ጥያቄ ጠየቀ። ምንድነው ጥያቄው? ይህ እንዴት ሊሆን ይችላል? የመጀመሪያው ጥያቄ መረጃ ከማጣት እውቀት ከማጣት የተጠየቀ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን የጥርጣሬ ጥያቄ ነው፣ የክርክር ጥያቄ። እንዴት ሊሆን ይችላላል። እግዚአብሔር እውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ። ኒቆዲሞስ ክርክር ነው የገባው ከክርስቶስ ጋር። ይህን ጊዜ ምናለው አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ይላሉ አለም ልሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲህ አለው። አለም ልሞ መገሰጽ ማለት እመሰላል፣ ክብሩን ጠብቆ መገሰጽ ማለት ነው። እየሰማችኝ አሁን። እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ነው ምንለው። በቀጥታ እሱ ምን አለው? አንተ የአይሁድ ምን ስትሆን ከኔ ጋርናችሁ እስቲል ጠይቃቸው አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ ከአንተ ውሻና ከኔ ውሻ የቱ ይሻላል አንተ ውሻ ስትባሉ ደስ ይላቸዋል የእኔ የኔ ውሻ ስትባሉስ ትሽኮረመማላችሁ አይደል ትቅለሰለሳላቸው ግን ሁለቱም እኮ ውሻ ነው ውሻ ነው የተባለ ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርገዋል። አለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። ክርስቶስ ማያስተምረን የለም እኮ አክብሮ፣ አንተ የአይሁድ መምህር ስትሆን፣ የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም? አለው ክርስቶስ። ከዛ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ ማለት የምትወለዱ ልደት የስጋ ልደት አይደለም መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ስራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ ነው። ኒቆዲሞስን የዮሐንስ ወንጌል ላይ ግን የምናገኘው ሶስት ቦታ ነው። ሶስት ቦታ ነው። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ ሰባት ላይ ዮሐንስ ወንጌል ምዕራፍ ሰባት ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ። እና ክርስቶስ ሲያስተምር ሰው የበዛ የበዛ የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳውያን እንደ ሳላላቸው ይህ ነገር ያሰጋናል አሉ። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደህና ጉልበት ያላቸው እንደው ጠብደል ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ነው አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ ሁለት ወታደሮች ጌታ ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ህዝቡን ሰብስቦ እያስተማረ ነው፣ እያስተማረ ነው። ወታደሮቹ ቆይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲወርድ እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። እያስተማር ያለው ማን ነው? የእኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ትሰማላችሁ? የክርስቶስ ትምህርት እንዴት አይነት ነው? የሱን ድምፅ መስማት ብንችል ደስ አይላችሁ? ብፁዕ ቅዱስ አቡነ ሺኖዳ ምነው ዛሬ አገሩን ያጥለቀለቀው የድምፅ መቅረጫ መሳሪያ ጌታ በነበረ ጊዜ ኖሮ በኖረ ኖሮ ይላሉ። ምን ነው ድምጹን በሰማ ነው፣ ተቀርጾ በቀረ ኖሮ። አስባችሁታል? የጌታን ድምፅ ብንሰማው፣ የሱ ድምፅ እኮ ይሰራል። አላዛር አላዛር ውጣ ሲል ሙቱ ከመቃብር ምን ይላል፣ ይወጣል። አቤት ድምጹን ስንት በሽተኛ ፈውሰንበት ነበር። እያሰማን እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር ሁለቱ ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱ ጨረሱና፣ ትምህርቱ ሲያልቁ ረስተውት ወደ ቤታቸው ሄዱ። የመጡት ምን ሊያረጉ ነበር? ክርስቶስን ሊያስሩት። ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳያን። የታላሏቸው ምኑ አሉ። እንዴ አስራችሁ ነው አልተባላችሁም ወይ? የታለ የታላያዛችሁታል እረኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም አሉ አናውቅም እንዲህ ያለ ትምህርት ሰምተን አናውቅም አሉ መሰከሩለት ይህን ጊዜ ፀሐፍት ፈሪሳውያን ተበሳችሁ ምን አሉ መሰላችሁ እናንተ ወታደሮች ስለሆናችሁ ነው ምንም ስለማታውቁ እውቀት ስለሌላችሁ ነው የተማረ ሰው ብትሆኑ ኖሮ የእሱን ትምህርት አትማሩም ነበር እስቲ አንድ የተማረ ሰው ቁጭ ብሎ የእሱን ትምህርት ሲማር አይታችሁ ታውቃላችሁ ያሉ አንድ የተማረ ሰው እስቲ የእሱ ተማሪ አለ ወይ አሉ አለ የለም ማ ኒቆዲሞስ፣ ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ፣ ኒቆዲሞስ እዛ ቁጭ ብሏል። አረኔ ያለው ሄጄ እኮ በሌሊት ተምር ያለው እንዳይል ያስሩታል፣ ነገር ይመጣል። ዝም እንዳይል ደሞ ቆጨው። እንዴት ያለ ነገር ነው! ተጨነቀ። ዝም እንዳይል የተማረው ትምህርት ቆጨው። ያንን ሁሉ ነግሮት፣ በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቃል። ከዚያ ምን አለ፣ ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለት ወታደሮች ናቸው አይደለም። እኛ ሄደን አልሰማንም። ባልሰማነው ነገር መፍረድ እንችላለን ወይ? ህጉ እኮ አይፈቅድም፣ አለ ኒቆዲሞ ብልጥ አይደለም? ቢያንስ እንደው ቢያንስ ዋናውን ባያነሳ ትንሽ ስብሰባው መረበሽም ጥሩ ነገር ነው አይደለም? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ እማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው ብዙዎቻችን እንደዚህ ነን እኮ ነጠላቸውን እጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው እንዷናፍር በእውነት እና ኒቆዲሞስ ፈራ ተባ ብሎ እንዴ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ አንተ አልተማርክም ሊሉት አልቻሉ ምክንያቱም ኒቆዲሞስ ምን ያለ ሰው ነው የተማረ ሰው ነው በቃ እንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው የመጀመሪያዊ ፍርሃቱ ነው ሁለተኛው ፈራ ተባ ያለበት ነው ሶስተኛውን ልንገራችሁ እናበቃለሁ። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል እንደ ሁለተኛው ቀን ፈራተባ ሳይል በአደባባይ ክርስትናውን የገለጸበት ቀን። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት እለት አርብ እለት፣ ታስታውሱ ከሆነ አርብ እለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኝ ሰዓት ላይ ነፍሱን ሰጠ። ልክ እንደ ሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ፣ ስጋው እዛ እንዲጣል ነው የፈለጉት። እንዲቀበር አልፈለጉም፣ ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን ሁለት የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ ኮ ሞቷል። አያዩ ይታዘበኛል አይል፣ ሞቷል። በሞተበት እለት፣ ወዳጅ ባጣበት እለት፣ ደቀ መዛሙርቱ ሁሉ ጥለውት በሸሹበት እለት፣ ከዮሐንስ በስተቀር ብቻውን በሆነበት እለት፣ በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው። በእውነት አሁን እኛ ላለመቅረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲህ አርግ እያሉኝ እንዲህ አታርግ አሉኝ እያለ ከንስሐ የሚልቅ ሰው አለ። መለማመጥ አለም የማይፈልግ ማለት ለክርስቶስ ስጋና ደም አይደለም። ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጣን አሉት። ጲላጦስ ምን አለመሰላችሁ? ከመቼው ሞተ አለ ይላል ምን ማለት ነው መስቀል ላይ ተሰቅሎ በ ሶስት ሰዓት የሞተ ሰው የለም ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ ክርስቶስ እኮ መሰቀሉ አይደለም የገደለው ከዚያ በፊት 6666 ጊዜ ምን ብሏል ተገርፏል ደክሟል ስለዚህ መስቀል ላይ በቀረቸው ሰዓት ስቃይ የተቀበለባት ሰዓት ነች ፍቅሩን የገለጸ የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለግም። ሁሉን ህመም ታሟል። ከራስ ጸጉር እስከ ግር ጥፍሩ ድረስ ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካህ ይጋባባል። የክርስቶስ ቁስል ግን የሚፈውስ ቁስል ነው፣ የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስልማ። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱሽ ያላቸው ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጻፍት ፈሪሳያን እያዩቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት። ደከምከኑ ከኑ መጽኔ ሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ ደከምክን፣ ሞት ከኑ መንሴ ሆሙ ለሙታን፣ ሙታን የምታስነሳ ሆይ አንተ ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው፣ እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? አይንን የሚያበራውን አምላክ አይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁት፣ አሰራችሁት ይላል እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተ ክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተ ክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለ ነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድን ነው የሚለው? ሰራዩ ካህን ዋናው ካህን ምንድን ነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ሥጋህን እንደ ገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የህማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር የክርስቶስን ልክ እንደ ተገነዘ ሆኖ ሁለት ካህናት ይዘው አርባ አንድ ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሀሌሉያ ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያለ ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው። ክርስቶስን መገነዝ ትፈልጋላችሁ? ይላል ቅዱስ ኤፍሬም ሶሪያዊ ኤፍሬም ሶሪያዊ ይገርማችኋል፣ መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ? በጠዋት ይነሳና ማለት ነው በማታ ይወጣና፣ ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተህ የተደሰትከው ሲሉት፣ ክርስቶስን አግኝቼ የገነዝኩት ይላል። ድሃን ማብላት ክርስቶስን ማብላት ከሆነ ድሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማይትነት እኮ ነኝ ሰማይትነት ከዚህ በላይ ምን ሰማይትነት አለ እና ክርስትናችን ምንሞትለት መከራ የምንቀበልለት ልታምኑ ብቻ አይደለም የተጠራችሁት እንደነ ቅዱስ አግናጢዮስ ልታምኑ ብቻ ሳይሆን መከራን ምን ልትሉ ልትቀበሉን? ልትቀበሉ ክርስቶስ ይቺ ጽዋ ከእኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ፣ ከኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ መከራ አለባችሁ፣ እውነት እላቸዋለሁ እኔ ዓለምን አሸንፍዋለሁ ብሏል። እና ኒቆዲሞስ በዛሬ እለት የምናስበው ታላቅ ቅዱስ ነው። በረከቱን ያሳድርብን፣ የሰማነውን በልቡናችን ያሳድርብን። በርሚል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማህበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዚያ ሁለትና ሶስት ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃግብር አዘጋጅቷል።